በኃይልና በአመጽ ፍላጎትን የማስፈጸም መንገድ ከሽፈዋል ሲል የደህንነት ምክር ቤቱ ይፋ አደረገም። ከውጭ ኃይሎች ጋር እየሰሩ ነው ያላቸውን ታጣቂ ኃይሎችንም እየከሰሙ ነው ሲል ግምገማ አቅርቧል። ፈጽመው እስኪጠፉ ድረስ እንታገላቸዋለን ያለው የደህንነት ምክር ቤቱ በተለዩ መዋቅሮች ተደብቀው ሽብር የሚነዙ የመንግስትን ስራ የሚያስተጓጉሉ አሉ ሲልም ገምግመዋል። ጠቅላይ ሚኒስትሩ በተገኙበት የተደረገውን የደህንነት ምክር ቤቱን ግምገማ አነጋጋሪ ጉዳዮችን እናስደምጣቸዋለን። የጄኔራል ታደሰ ወረደ ፕሬዚዳንትነት ማነጋገሩን ቀጥሏል። ፕሬዚዳንት ሆኖ መመረጣቸው ወታደራዊ መንግስት ሊያዋልዱ ይችላሉ እየተባለባቸው ነው። ሌትናል ጀነራል በፕሬዚዳንትነት የተሾሙት የትግራይ ጊዜያዊ አስተዳደር በአግባቡ ካልተመራ ወታደራዊ መንግስት ሊያዋልድ እንደሚችል ፖለቲከኛ ገብሩ አስራት ተናግረዋል። እናስደምጣችኋለን። ኢትዮጵያውያን ዜጋዎች የኤርትራን ጨምሮ በጎረቤት ሀገራት በስፋት ተሰደዋል ተባለ። የተባበሩት መንግስታት ድርጅት 163 ሺህ ኢትዮጵያውያን በጎረቤት ሀገራት ተሰደው እንደሚኖሩ አዲስ ባወጣው ሪፖርት አስታውቋል። እንመለስበታለን። ቻይናውያን በሩሲያ ዩክሬን ጦርነት ላይ ሲዋጉ መማረካቸው ታወቀ። ይህም በሁለቱ ሀገራት መካከል ያለውን ጦርነት ይበልጥ እንዳያባብሰው ተሰግቷል። የዩክሬን ኃይሎች ለሩሲያ ሲዋጉ የነበሩ ቻይናውያን በቁጥጥር ስር መዋላቸውን አስታውቀዋል። በአሁኑ ሰዓት ቻይናውያኑ በዩክሬን ደህንነት ውስጥ ሆነው ምርመራ እየተደረገባቸው ይገኛል ተብሏል። እናስደምጣችኋለን። ጤና ይስጥልን ውድ አንድ አፍታ ቤተሰቦች፣ ሰላምታችን በያላችሁበት የዓለም ዳርቻ ይደርሳችሁ። ከአንድ አፍታ ለአሁኑ መደመጥ አለባቸው ያልናቸውን ዜናዎች ወደ እናንተ የምናደርስበት ሰዓት ላይ ተገኝተናል። አብራችሁን ትቆዩ ዘንድ ግብዣችን

በኃይልና በመጽ ፍላጎትን የማስፈጸም መንገድ ከሽፏል ሲል የደህንነት ምክር ቤቱ ይፋ አደረገም። ከውጭ ኃይሎች ጋር እየሰሩ ነው ያላቸውን ታጣቂዎችንም እየከሰሙ ነው ሲል ግምገማ አቅርቧል። ፈጽሞ እስኪጠፉ ድረስ እንታገላቸዋለን ያለው የደህንነት ምክር ቤቱ በተለያዩ መዋቅሮች ተደብቀው ሽብር የሚነዙ የመንግስትን ስራ የሚያስተጓጉሉ አሉ ሲልም ገምግሟል። ጠቅላይ ሚኒስትር ዶክተር አብይ አህመድ በመሩት በዚህ የደህንነት ምክር ቤት ስብሰባ የተወሰኑ ውሳኔዎችን እንንገራችሁ። ብሔራዊ የደህንነት ምክር ቤት ዛሬ ባደረገው ስብሰባ ሀገራዊ ቀጠናዊ ዓለማዊ ሁኔታዎች እንደገመገመ ይፋ አድርጓል። ኢትዮጵያ በተለያዩ መስኮች ስኬት ማምጣቷን በመዘርዘር የሚጀምረው መግለጫው የሰላም ሁኔታው ከጊዜ ወደ ጊዜ እየተሻሻለ ነው ሲልም አስቀምጧል። ስኬቶቹን በመዘርዘር የሚጀምረው ይህ መግለጫ ችግር ያላቸውን ጉዳዮችንም በስፋት ዘርዝሯል። በአማራና በኦሮሚያ ክልሎችም መንግሥት ህግ በማስከበር ውጤት እንዳገኝ አስቀምጧል። በርካታ ታጣቂዎች እጅ ሰጥተዋል ያለም ሲሆን ክልላዊ የጸጥታ መዋቅሮች እንደተጠናከሩም ገልጿል። ፍላጎትን በኃይል የማስፈጸም ኋላቀር አማራጭ የሚከተሉ አካላት ሲል የጠራቸው ኃይሎች ህጋዊ የፓርቲ ሽፋኖችን ለህገወጥ ተግባራት ይጠቀማሉ፣ ከኃላፊነት የተነሱ አኩራፊ ፖለቲከኞችን በመጠቀም ሕገወጥ የፖለቲካ እንቅስቃሴ ያደርጋሉ፣ በሃይማኖት ተቋማት ውስጥ የሚገኙ አንዳንድ የመልካም አስተዳደር ችግሮችን ለሁከት ተግባር ለመጠቀም ይሰራሉ በማለት ከሷቸዋል። ከዚህ በተጨማሪም በሀገር ውስጥና በውጭ ከሚገኙ የኢትዮጵያ ጠላቶች ጋር በመተባበር ወሬዎችን በማባዛት ተጠምደዋል ብሏል። በሰልፍና በአመጽ የሚወድቅ መንግስት ሲያጡ የመጨረሻ አማራጫቸውን በመጠቀም ላይ ይገኛሉ ሲል የቀጠለው መግለጫው የጸጥታ ችግሮችን በሰላማዊ መንገድ በፖለቲካው ውይይት ለመፍታት የተጀመረውን እንቅስቃሴ ፍሬ እያፈራ እንደሆነ በግምገማ ሰነዱ ላይ አስቀምጧል። ወደ ሰላም በማይመጡ ላይ ግን እርምጃው ይቀጥላል ሲልም አስቀምጧል። ከኢትዮጵያ ጠላቶች ተልእኮ እየተቀበሉ በሀገር ውስጥ ችግር ለመፍጠር የሚጥሩ ባንዳ ኃይሎች ከእለት ወደ ዕለት አቅማቸው እየተዳከመ ተቀባይነታቸውም እየከሰመ መጥቷል። የገንዘብና የሰው ኃይል ምንጫቸውም እየነጠፈ ነው። ነገር ግን ፈጽሞ እስኪጠፉ ድረስ ሕግ የማስከበር የሰላም አማራጮችን አሟጦ የመጠቀምና ሕዝብን የማንቃት ስራዎች ወሳኝ ናቸው። ይሄን ካለፈው በበለጠ ለማከናወን የሚያስችል ስልትና አቅጣጫም በደህንነት ምክር ቤቱ ተቀምጧል በማለት በሰነዱ አብረቷል። መግለጫው ይቀጥልና በኃይልና በአመፅ ፍላጎትን የማስፈጸም መንገድ ከሽፏል፣ ውጤት እንደማያመጣ በተግባር ታይቷል ይላል የጸጥታና የደህንነት ተቋማት የሀገርን ሰላምና ደህንነት ለማስጠበቅ እየከፈሉት ያለውን መስዋዕትነት ማድነቁን ጠቁሞ መስዋዕትነቱን የአርበኝነት ተግባር እንደሆነም አስቀምጦታል። ጄኔራል ታደሰ ወረደ ወታደራዊ መንግስት ሊያዋልዱ ይችላሉ ተባለ። ሌትናል ጄኔራል በፕሬዝዳንትነት የተሾሙት የትግራይ ጊዜያዊ አስተዳደር ባግባቡ ካልተመራ ወታደራዊ መንግስት ሊያዋልድ እንደሚችል ፖለቲከኛ ገብሩ አስራት ተናግረዋል። ጄኔራል ታደሰ ስልጣን የያዙት በማን ስም ነው የሚለው ጉዳይ አጠያቂ መሆኑን ገብሩ ተናግረዋል። የደብረጽዮን ገብረ ሚካኤል ቡድን እንደገለጸው ከሆነም ጄኔራሉ በህዋት ውክልና ጩህ ነው የቀረቡ ናቸው። ትናንት አራት ኪሎ በተካሄደው ጌታቸው ረዳና ጄኔራል ታደሰ ወረደ የስልጣን ርክክብ ላይ ግልጽ ያልሆኑ ና አሻሚ ጉዳዮች እንደታዘቡ ገብሩ ገልጸዋል። ገብሩ ግልጽ አይደለም ያሉት ጉዳይ ጀነራል ስልጣን የተረከቡበት የፕሪቶሪያው ስምምነት ፈራሚ የሆነው ህዋትን ወይንስ በበላይነት የሚመሩትን የታጠቀውን ኃይል ወክለው ነው የሚለው ጉዳይ መሆኑን ጠቁመዋል። ሌላው ገብሩ በስጋት ያነሱት ጉዳይ ጀነራል ታደሰ ወረደ አራት ኪሎ የፈረሙት የቃል ኪዳን ሰነድ ተፈጻሚነት ነው። ዋናው ችግር የፈጠረው ስምምነት ማድረጉ ላይ ሳይሆን መሬት ላይ ተፈጻሚ ለማድረግ በሚደረገው ሂደት መሆኑንም ገብሩ ገልጸዋል። የእነ ደብረ ጽዮን ገብረ ሚካኤል ቡድን ጀነራሉ የፈረሙትን የቃል ኪዳን ሰነድ ይቀበሉ ይገኙታል የሚል እምነት እንደሌላቸውም ፖለቲከኛው ጠቁመዋል። ሊቀበሉት ከማይችሉት ነጥቦች መካከል የሻቢያ የፌዴራል መንግስት እና የአማራ ኃይሎች ትጥቅ ከፈታን በኋላ ቢወጉንስ የሚለው መሆኑን ገብሩ ጠቁመዋል። የታጠቀው ኃይል ስጋት ትጥቅ ከፈታን በኋላ ሻቢያ መጥቶ ጥቃት ቢያደርስብንስ ምንድነው ዋስትናችን? ራሱ መንግስት መጥቶ በኃይል ልግዛችሁ ካለንስ ምንድነው ዋስትናው? ወይንም የተለያዩ ታጣቂ ቡድኖች ቢመጡብን ትጥቅ ፈተን ምንድነው የምናደርገው የሚሉ መሆናቸውን ገብሩ ጠቁመዋል። የዋስትና ጉዳይ ትልቅ ሚና ያለው ጉዳይ ሆኖ ሊነሳ ይችላል። የትጥቅ ማስፈታትና ታድሶ ስራ መሰራት አለበት፣ ግን ከዋስትና ጋር መሆን ያለበት ሲሉ ሲሉም ገብሩ መክረዋል። የዋስትና ጉዳይ ላይ ስምምነት ካልተፈጠረ ትጥቅ መፍታት እንቅፋት ሊሆን እንደሚችልም ጠቁመዋል። ይህ የዋስትና ጥያቄ መመለስ ካልቻለም ጄኔራሉ የፈረሙትን የቃል ኪዳን መፈጸም ቀርቶ ሌላ ችግር ሊያስከትል እንደሚችልም ገብሮ አመላክተዋል። ከሻቢያ አንጻር ያለው ስጋት ለማስቀረት የፌዴራል መንግስት የትግራይን ኢትዮጵያ ግዛት በውጭ ኃይል መያዙን በይፋ ማመን አለበት ብለዋል። መንግስት የኤርትራ ጦር ድንበር አልፎ የተቆጣጠራቸውን አካባቢዎች መኖራቸውን ከማመን አልፎ ለማስወጣት ቁርጠኛ መሆኑን እንደሚገባውም ጠቁመዋል። ሌላው ለሕወሓት ትጥቅ መፍታት እንቅፋት የሚሆነው የወልቃይት ጉዳይ በፖለቲካ መፍትሄ እንጂ በኃይል ለመመለስ መሞከር የለበትም ብለዋል። የወልቃይት ጉዳይ በአማራም ይሁን በትግራይ በኩል በኃይል የመቆጣጠር ነገር ቀርቶ በህግ አግባብ ምላሽ ማግኘት እንዳለበት ገብሩ ምክር ሀሳብ አቅርበዋል። ገብሩ በጉዳዩ ላይ በሰጡት አስተያየት የጀነራል ታደሰ ወረደ ወደ ስልጣን መምጣት ብቻም የትግራይን ችግር ሊፈታ እንደማይችልም ገልጸዋል። ጀነራሉ ካቢኔያቸውን አካታች አድርገው ማዋቀር ካልቻሉ አሁንም ችግሩ ተባብሶ ሊቀጥል እንደሚችል ገብሩ ስጋታቸውን ጠቁመዋል። ዋናው ችግር ፈጣሪ የታጠቀው ኃይል ነው ያሉት ገብሩ አሁንም ቢሆን ጄኔራሎች ችግር መፍጠራቸው አይቀሬ ነው የሚል ጥርጣሬ ያላቸው፣ የታጠቀውን ኃይል የሚመሩት ጄኔራሎች የጌታቸው ረዳን አስተዳደር ስራዎች መስራት እንዳይችል እንቅፋት ሲፈጥሩበት እንደነበር አስታውቀዋል። ኢትዮጵያውያን ዜጋዎች ኤርትራን ጨምሮ በጎረቤት ሀገራት በስፋት ተሰደዋል ተባለ። የተባበሩት መንግስታት ድርጅት 163 ሺህ ኢትዮጵያውያን በጎረቤት ሀገራት ተሰደው እንደሚኖሩ አዲስ በወጣው ሪፖርት አስታውቋል። የመንግስታቱ ድርጅት የስደተኞች ጉዳይ ከፍተኛ ኮሚሽን 163 ሺህ ኢትዮጵያውያን በጎረቤት ሀገራት ተጠልለው እንደሚገኙ ትናንት መጋቢት 3 2017 ዓ.ም በወጣው መረጃ ይፋ አድርጓል። ከ630 ሺህ ያክሉ ስደተኞች መካከል በኤርትራ 15 ኢትዮጵያውያን ስደተኞች እንደሚገኙ ገልጿል። ኢትዮጵያውያኑ ተጠልለውባቸው ከሚገኙ ሀገራት መካከል 15 ዜጎች በማስጠለል ኤርትራ አንዷ መሆኗን ቢገልጽም እንዴት እንደገቡ በውል የታወቀ ነገር የለም። ኤርትራውያኑ በየጊዜው ወደ ኢትዮጵያ በስፋት የሚፈልሱ ሲሆን የኢትዮጵያውያን ወደ ኤርትራ መሰደድ ያልተለመደ ነው። በአንጻሩ ከ179 በላይ ኤርትራውያን በኢትዮጵያ ተጠልለው እንደሚገኙ የስደተኞች ሪፖርት ያመላክታል። ኤርትራውያኑ በአሁኑ ወቅት በተለያዩ የኢትዮጵያ አካባቢዎች በተለይም ጎንደር አካባቢ በስፋት ተጠልለው የሚገኙ ሲሆን አሁን ባገኙት አጋጣሚ ከሀገራቸው እየወጡ ነው። በርካታ ኤርትራውያንና ሱዳናውያን ስደተኞችን የምታስተናግደው ኢትዮጵያ በርካታ ዜጎች ወደ ጎረቤት ሀገራት ተሰደውባታል። እንደ መንግሥታቱ ድርጅት መረጃ ከፍተኛ ቁጥር ያለው ኢትዮጵያውያን የተጠለሉባት ጎረቤት ሀገር ሱዳን መሆኗ ተገልጿል። በእርስ በርስ ጦርነት በምትታመሰው ሱዳን 68895 ኢትዮጵያውያን ስደተኞች እንደሚገኙ ሪፖርቱ ያመላክታል። በአንጻሩ 93395 ሱዳናውያን ስደተኞች በኢትዮጵያ ተጠልለው እንደሚገኙ መረጃው አመላክታል አመላክተዋል በኢትዮጵያ ከ11 ሀገራት በላይ የመጡ ስደተኞች ይገኛሉ ያለው የተባበሩት መንግስታት ድርጅት የስደተኞች ጉዳይ ከፍተኛ ኮሚሽን ቁጥራቸውም 1.1 ሚሊዮን ይሆናል ብሏል በኢትዮጵያ ከፍተኛ ቁጥር ያለው ስደተኛ የተጠለሉት ደቡብ ሱዳናውያን መሆናቸውን የገለጸው ኮሚሽኑ ከ430 ሺህ በላይ ደቡብ ሱዳናውያን በኢትዮጵያ እንደሚገኙ አስታውቋል በሌላ መልኩ በደቡብ ሱዳን ከ7000 በላይ ኢትዮጵያውያን ስደተኞች እንደሚገኙ የተመድ ሪፖርት አመላክተዋል ከ360ሺህ በላይ ሶማሊያውያን በኢትዮጵያ ተጠልለው እንደሚገኙ ያመላከተው ሪፖርቱ በሶማሊያ ደግሞ ከ28ሺህ በላይ ኢትዮጵያውያን ተጠልለው ይገኛሉ ብሏል። ከሱዳን በመቀጠል ከፍተኛ ቁጥር ያለው ኢትዮጵያውያን ስደተኛ የሚገኙት በኬንያ ሲሆን በሀገሪቱ 43000 የሚጠጉ ኢትዮጵያውያን ተጠልለው እንደሚገኙ ተጠቁሟል። በአንጻሩ 5672 ኬንያውያን በኢትዮጵያ በስደተኝነት ተመዝግበው እንደሚኖሩ በሪፖርቱ ተገልጿል። እንዲሁም 56 የጅቡቲ ዜጎች በኢትዮጵያ በስደተኝነት ተጠልለው እንደሚኖሩ ያመላክተው ኮሚሽኑ 140 የሚጠጉ ኢትዮጵያውያን ደግሞ በጅቡቲ በስደተኝነት ይኖራሉ ብሏል። 749 ሶራውያን፣ 133 የብሩንዲ ዜጎች 27 ሊባኖሳውያን በኢትዮጵያ ተጠልለው እንደሚኖሩ የኮሚሽኑ ቁጥራዊ መረጃ ያሳያል። ቻይናውያን በሩሲያ ዩክሬን ጦርነት ላይ ሲዋጉ መማረካቸው ታወቀ። ይህም በሁለቱ ሀገራት መካከል ያለውን ጦርነት ይበልጥ እንዳያባብሰው ተሰግቷል። የዩክሬን ኃይሎች ለሩሲያ ሲዋጉ የነበሩ ቻይናውያን በቁጥጥር ስር መዋላቸውን አስታውቀዋል። በአሁኑ ሰዓት ቻይናውያኑ በዩክሬን ደህንነት ውስጥ ሆነው ምርመራ እየተደረገባቸው ይገኛል ተብሏል። ዩክሬን ለሩሲያ ሲዋጉ ነበር ያለቻቸውን ቻይናውያን በቁጥጥር ስር መዋሏን ማስታወቋን ተከትሎ ጦርነቱ ሌሎች ፍላጎት ያላቸው ሀገራት እጃቸው እንዳለበት ማሳያ ነው እየተባለ ነው። የዩክሬን ኃይሎች ለሩሲያ ሲዋጉ የነበሩ ሁለት ቻይናውያንን በዶኔትስክ ግዛት በቁጥጥር ስር መዋላቸውን የዩክሬኑ ፕሬዚዳንት ቮለድሚር ዘለንስኪ ተናገሩ። የዩክሬን ውጭ ጉዳይ ሚኒስትር አንድሬስ ሲቢሃ እንዳሉት በዩክሬን ግዛት የሚዋጉ ቻይናውያን ወታደሮች ቻይና ለሰላም ያላትን አቋም ጥያቄ ውስጥ የሚከቱ ናቸው ብለዋል። ዩክሬን ቻይናውያን በጦርነቱ ለሩሲያ ድጋፍ ትሰጣለች በማለት ወቀሳ ሲቀርብ ይህ የመጀመሪያ ነው። ዩክሬን ያቀረበችውን ወቀሳ ተከትሎ እስካሁን ከሞስኮም ሆነ ከቤጂንግ የተሰጠ ምላሽ የለም። ዘለንስኪ በኤክስ ገጻቸው በጻፉት መልእክት ቻይናውያኑ ወታደሮች በሀገሪቱ ምስራቅ ዶኔስቲክ ግዛት በቁጥጥር ስር መዋላቸውን ጠቅሰው የባንክ ካርድና ሌሎች ግላዊ ማስረጃዎች ይዘው ነበር ብለዋል። ፕሬዚዳንቱ እንዳሉት የዩክሬን ወታደሮች ከስድስት ቻይናውያን ወታደሮች ጋር ከገጠሙ በኋላ ሁለቱን መማረክ ችለዋል። ያለን መረጃ እንደሚያሳየው በወራሪው ኃይል ውስጥ ያሉ ቻይናውያን ዜጎች ሁለት ብቻ አይደሉም ብለዋል ፕሬዚዳንቱ። ሩሲያ ከቻይናና ከሌሎች ሀገራት ጋር አውሮፓ ላይ እየተካሄደ ባለው ጦርነት የምታደርገው ትስ ሚኒስትር ፑቲን ጦርነቱን ለመቋጨት ፍላጎት እንደሌላቸው የሚያሳይ ነው ሲሉም ዘለንስኪ አክለዋል። የዩክሬኑ ፕሬዝዳንት ዩናይትድ ስቴትስ፣ አውሮፓና ሌሎች ሰላም የሚፈልጉ የዓለም ሀገራት ምላሽ እንዲሰጡ ጠይቀዋል። ሁለቱ ግለሰቦች በአሁኑ ወቅት በዩክሬን ደህንነት አገልግሎት ስር መሆናቸውን ጠቁመው ምርመራ እየተደረገባቸው እንደሆነም አሳውቀዋል። ማክሰኞን ለጋዜጠኞች መግለጫ የሰጡት የአሜሪካ ውጭ ጉዳይ ሚኒስተር ቃል አቀባይ ታሚ ብሩስ ሁኔታው የሚያሳስብ ነው ብለዋል። ቃል አቀባይዋ ቻይናም ሩሲያ በዩክሬን በምታደርገው ጦርነት ቀንደኛ ተዋናይ ናት ብለው ለጦርነቱ የሚያገለግሉ የቴክኖሎጂ ምርቶችን ታቀርባለች ሲሉም ወቅሰዋል። የኪየቭ እና የምዕራባውያን ሀገራት ባለስልጣናት ሰሜን ኮሪያ ለሩሲያ ድጋፍ እንዲሰጡ በሺዎች የሚቆጠሩ ወታደሮች ልካለች ብለው መውቀሳቸው አይዘነጋም። ዘለንስኪ በሰጡት ጋዜጣዊ መግለጫ ሰሜን ኮሪያውያን በኩርሱክ ግዛት ድንበር ላይ ነበሩ ሲዋጉ የነበሩት፣ ቻይናውያን ግን የዩክሬንን ግዛት ዘልቀው ነው እየተዋጉት ብለዋል። የሩሲያው ፕሬዚዳንት ቭላድሚር ፑቲን በሃያ ሃያ ሁለት ነው ሁሉን አቀፍ ጦርነት ዩክሬን ላይ ወጁት ። ሩሲያ በአሁኑ ወቅት 20 በመቶ የሚሆነውን የዩክሬን ግዛት ትቆጣጠራለች።